ስቲል ሚወደኝ ሰው አለ። ፊልተር አድርጌያለሁ። ደህና ነኝ። ሰላም ናችሁ? ላለቅስ ነው የመጣሁት ላለቅስ ነው የመጣሁት። እንትን ቻይናው ግን ወተት የለውም። አዶላፊ ምልክ ኔክሌስ ወተት የለውም እንጂ ቻይ ደሪ ቻይ ነው። ቡናና ቻይ በስ አልጠፋም። አለው ነፍ ነኝ። እናለቅሳለን ዛሬ። ሁሉንም ሴር አድርጉ። ጥቁር ሻርፕ ኬት ላምጣ፣ መኪና ውስጥ ነው። ስፕሬስ ነው የሚባለው። ኦኬ ሰላምዬ፣ እንዴት ነሽ? ምን የምትበዩ ሱሺ? ልጆቼ ገና ናቸው። ተቀማ? ልጆቼን ተቀሙኝ። እስቃላችሁ? ላለቅስ ነው ቶሎ። አንድ ሺህ ሰው ካልሞላ አላለቅስ። አንድ ሺህ ሰው ሞልቶ ላልቅስ፣ አንድ ሺህ ሰው ሞልቶ ላልቅስ ነው

ለጀምር ይሄት ይዶ ቤቴ እየተስተካከለ ነው። ላይክ አትን እያልኳቸው ነው። አሁን አንድ ሻንጣ ብቻ ቀርቶኛል። መስቀል ሀንገሩን ሰቅያለው። አሁን ሻንጣውን ጌታ ከረዳኝ፣ ከኖርኩ፣ በህይወት ከቀጠልኩ መኝታ ቤት ክሎዜት ውስጥ ከትቼው ሰቅላለሁ። አንገትሽ ስንቁርቲ ደህና ናቸው። እንብላ። ቆይ ላለቅስ ነው። ጋይስ ቶሎ ቶሎ ጓደኞችን ጥሯቸው። እንግዲህ ጉቺ ጆከርን ጥሩልኝ እንዳለችው፣ ኢሳመን ጥሩልኝ። በነገራችሁ ላይ አሁን ጆይን ጥሩልኝ፣ ጆይን ጥሩልኝ። ጆይ ይሱ ድረስ በነገራችሁ ላይ ይሄ ጣቴ ይሄ ጣቴ ከስር ሲበቅል ተሰብሮ ነው የሚበቅለው። ከዛ እዚህ ጋር ሲደርስ ነው ስብር ይላልና ያመኛል። ይሄ ጣቴ ለዚህ ነው አጭር እና እንደዚህ ሲታይ ያስቃል አይደል? ሌሎቹ ትላልቆ ነው። የእጆች የጥረት ባዘር ያደረጋቸው ትላልቅ ሴቶች አሉ እ ሴት ነሽ፣ ሴት ነሽ። ስለ ሴት ልጅ እጅ ወንድ ነው ማየት ያለብን። ጅጅን ጥሪያ አማራ ነኝ። በፌክ አካውንት ተምጣ፣ በሪል አካውንት አትመጣ ደፍራ። በሪል አካውንት እዚህ ፔጅ ላይ አትረግጥም። ለቅሶ ላለቅስ ነው ጋይስ። ለመጀመሪያ ጊዜ ኢን ፋይቭ ይርስ ሻፒንግ ሄጄ ቼክ አውት 50 ዶላር በስት ፌሊንግ ኦነርስ በእውነት ምግብ ሻፕ ላደረግ ሂጄ ቼክ አውት ሀማች ዝ ጥለዋለው 50 ዶላር ሲለኝ፣ አሁን ፎሪ ሲክስ ሰበን ምናምን ሲለኝ፣ ዋው ስፕሪስ። ሻይና ቡና ሻይ ቡና ሻይና ቡና ስፕሪስ የሚባለው እሱን እየጠጣ ነው። የተሳሳተ መሰለኝ። የለም ትራምፕ የለም ፎሬስትሪ በነበረበት ጊዜ ላይፍ ወስ ሰው ጉድ ሪሜምበር ሃውሲንግ ወስ ሰው ቺፐር ግሮሰሪ ወስ ቺፐር ምናምን ና ከኮቪድ በፊት ያለው ላይፍ መሰለኝ። ና ዲድዩ አፕዴት ዩር እንትን ምናምን ሲስተም ምናምን ልለው ብዬ ትቸው ነው እንጂ እንደዛ ልለው ነበር። እና ድካም እንዴት ይዟችኋል? ግን ይደክማችኋል? በነገራችሁ ላይ ደከመኝ ልጆች ሳይኖርሽ ደከመኝ የምትይ ሴት ካለሽ አፈርቢ፣ አንቺ ሰነፍ ሴት ነሽ። አዶንኬር ስራ ስኩሉ ተበላሽቶ ቢኮስ እኔ አሁን ሰነፍ የሆንኩ መስሎኛል፣ ልጆቼን ከተቀመ በኋላ ሰነፍ ጂጂክያ። ልጆች ሳይኖርሽ ነው እንደዚህ አፈር መስለሽ የምትወጪው ቲክቶክ ላይ እኔ አሁን አንድ ስራ ብቻ ወይ ክላስ መሄድ አለብኝ ወይ ስራ መጨመር አለብኝ፣ እንጂ እኔ ራሴን ማረገው የሚሰራኝን ያሳጣኝ ልጆቼን ከተቀመው በኋላ ቢኮስ ጊዜ አለሻ። ተኝተሽ ተኝተሽ ራሱ ቆይ ይቅርታ፣ ተኝተሽ ተኝተሽ እኮ ሰዓትሽ እኮ አይሄድም። ከነገ እኮ ተበድሬ ነበር ምኖሮ ኔ ማን ቀማሽ? አባትዩ ልንገራችሁ። ኦኬ ፋሚሊ ዳይናሚክሳችን ልንገራችሁ። እኔና የልጆች አባት እኔና የልጆች አባት ስንሰዳደብ አይታችሁን ታውቃላችሁ? እኔና የልጆች አባት ስንሰዳደብ አይታችሁን ታውቃላችሁ? አይታችሁ ታውቃላችሁ? የኔና የልጆቼን አባት ፎቶ የልጆቼን የኔን የፋሚሊ ፎቶ ኢንተርኔት ላይ አይታችሁ ታውቃላችሁ አይታችሁ ታውቃላችሁ። ቴንክ ዩ። እኔና የልጆች አባት በጣም የምንከባበር ሰዎች ነን። እኔን የሚያውቁኝ ሰዎች ምን ያህል እንደማከብረው ያውቃሉ። እሱም እኔን ያከብራል። እኔን ኦንላይን ላይ ሌላ ሰዎች ጋር እኔን ሜንሽን በክፋት አድርጎ አያውቅም። እኔ በሌለውበትም አያደርግም፣ ስለማውቀው ነው። ለዛ ደግሞ በጣም አከብረዋለሁ። ልጆቻችን እናከብራለን ያለን ካስትዲ ሼርድ ካስትዲ ነው። ሼርድ ካስትዲ ታውቃላችሁ፣ ሼርድ ካስትዲ ማለት ኤኒታይም እሱ መጥቶ መውሰድ ይችላል፣ ኤኒታይም እኔ መውሰድ ይችላሉ። ተግባባል። ለልጆቹ አባት ነው፣ እኔ ለልጆቹ እናት ነኝ። ዊዶን ክሮስ ኢቻዘር ባውንደሪያችንን ሪስፔክት አድርገን የምንኖር ሰዎች ነን። አብረናል መሆን ምንችል ሰዎች አይደለን፣ ግን ምንድነው ለልጆቻችን ጥሩ ለባ ፓረንት በቃ ተፋታችሁ። ትዳር የለንም ነበር። እሱንም አልዋሽምን፣ እኔ ውሸት አልወድም። ተለያይተናል ተለያይተናል፣ ቆየን ከተለያየን። ልጆቻችንን በስነ ስርዓት ማሳደግ መንፈልግ፣ ጥሩ ፓረንት መሆን ምንፈልግ ወላጆች ነን። ሶ ልጆቼን ኤኒታይም መጥቶ መውሰድ ይችላል። ኤኒታይም ቢካዝ ምንድን ነው አባታቸው ነው አይደለም ስለዚህ ጂጂ ኪያ መቼም የልጅ ባል ደፈረኝ ካለች ሴትዮ የሚመጣ ኢንፎርሜሽንን ተቀብላችሁ መሮጥ ትችላላችሁ መፍታችሁን የፈለጋችሁትን ማለት ትችላላችሁ ግን ልጅ የሚቀማበት መፍት መስፈርት አለ እኔ ጠጣለው አልጠጣም እኔ አጨሳለው አላጨስም ልጆቼ ትምህርት ቤት ይሄዳሉ አቢዩዝ ቢደረጉ ልጆቼ ትምህርት ቤት አስተማሪዎቹ ሪፖርት ያደርጋሉ። እኔ ምንም የለም ምንም። በሕግ እኔና ልጆች አባት የተካሰስ ነው ነገር የለም። ፍርድ ቤት የሄድኩበት ነገር የለም። መቼም አንሄድም። ስለዚህ ለክረምት እሱ ጋ ናቸው። ከተመቻቸው ይቀጥላል። ቢኮዝ እኔ ደግሞ ማስተካከል ያለብኝ ነገሮች አሉ፣ አስተካክላለሁ። ፋሚሊ ዳይናሚክሳችን ይሄን ይመስላል። ስለዚህ አባታቸው ጋር ኒታይ መሆን ይችላሉ እናታቸው ጋር ምን ይታይ መሆን ይችላሉ። ይሄ ነው ታሪኩ። ስለዚህ መቀማት ታሪኩ ይሄ ነው። እኔ መጥቼ ያላወራሁት አላቃቸው አታውቅም። ስለ ልጆቼ እዚህ ናቸው ብዬ ለምን አወራለሁ? ስለ ልጆቼ ስለ ልጆቼ ልልክ ነው ልጆቼን አልልክም። ልጆቼ ልጆቼ መጡ ሄዱ ምናምን nobody deserve to hear that የራሴ ላይፍ ነው የልጆቼ ላይፍ ነው። የራሴ አይደለም የልጆቼ ላይፍ ነው። ስለዚህ እኔና እሱ በምንከባበርበት ልጆቻችን ጋር ስንደርስ ዊ ዶን ፕሌ በልጆቻችን ዊ ዶን ፕሌ። ሰው እኔ ለሁለት ዓመት ያለምንም እረፍት ያለምንም እንትን ልጆቼን ተኬር አድረግ ያለው፣ አሁን ደግሞ ሙቭ አደርጋለሁ። ይሄ ነው። የጤናም ነገር ማስተካክለዋለሁ፣ ቱርክ እሄዳለሁ፣ መቀመጫ ወደ አስቆርጣለሁ፣ ብዙ ስራ ላይ ሪሞዴል ሰውነቴንም ላስደርግ እችላለሁ። ሰው ኒድ ታይም እስና ፐርማነንት ነው? ፐርማነንት አይደለም። ለምንድን ነው ፐርማነንት የሚሆን? መሆን ይችላል፣ በነገራችሁ ላይ ኢፍ ቲንግስ ጎ ዌል ሊሆን ይችላል። ኢቭን አይ ማይት ሙቭ ቱ ኢትዮጵያ፣ እኔ ራሱ ኢትዮጵያ ሙቭ ላደርግ እችላለሁ። የሆነ የምጠብቀው ነገር አለ። የምጠብቀው ነገር ከመጣ የምጠብቀው ነልጆቼንኝ ው በጁጁ የምላለው የምጠብቀው ነገር ከመጣ እኔ አንድ ቀን አላደረም ያ ይህ ነው ታሪኩ። ስለዚህ የልጆች አባት እንደ ሎተሪ ነው፣ የምጠብቀው ነገር እንደ ሎተሪ ነው እና የልጆች አባት ጥሩ አባት ነው፣ የተከበረ ሰው ነው። በጂጂም አንደበት የሚጠራ ሰው አይደለም። በነገራችሁ ላይ በጂጂ አንደበት ስለሱ የሚወራ አይደለም። ጂጂ ካደነቀችው ተዋርዷል ማለት ነው። እውነቴን የምናገረው እንደ አንተ የምትሰማኝ ከሆነ አውቃለሁ፣ ቁጭ ብለህ እንደምትሰማኝ። ጂጂ ስታደንቅክ ትሰማኛለህ። ደስ የሚል ስሜት ከተሰማ ተሳስተክ። ትክክል አይደለም፣ ውርደት ነው። ይህን ለማለት ወዳለው። ስለ አንቺ ምንም አትልም። ዘማሪ ነው፣ ይዘምራል፣ ጌታን ይወዳል። እኔ እሱ በጌታ ነው፣ እኔ በራሴ ነኝ። እግዚአብሔርን ይወዳል። ጨዋ ሰው ነው። የተከበረ ሰው ነው። ሰው ይወደዋል። በቃ ሪስፔክት አልኩል ተግባባል። በቀይ ነው ሲንግል ማምነኝ ነኝ አብሶሉትሊ ሲንግል ማም ነኝ ያ እና ለልጆቼ አሁንም እራሱ ያረኩት ለእኔ ብቻ አይደለም፣ ለልጆቼም ነው። ልጆቼ እኔና እሱ የተለያየ ነው። ልጆቼ ትናንሽ ነበሩ። ኢቨን ዜኒት በሆን ውዜርዳድ አደለ እንዴ? አባታቸው በህይወታቸው እኮ መኖር አለበት። እኔንም ልጆቼ እንደሚያቆኝ እነሱ ደግሞ ቱ ሀውስ ሆልድ ነው ያለን። ኢትዮጵያ ነው እሱ መኖር የሚፈልገው፣ እኔ አሜሪካ ነው መኖር የሚፈልገው። ኢትዮጵያ ሙቭ የሚያረገኝ ነገርኳቸው። የምጠብቀው ነገር አለ እሱ ነገር ከመጣ አንድ ቀን አላድርም እዚች ሀገር ኢትዮጵያ ሙባረግ አለው። እና ስለዚህ ልጆቼ ደግሞ አባታቸው ያስፈልጋቸዋል። ትንሿ አታቆም ነበረ። አሁን ደግሞ ያለ ዳዲ ህይወት የለም ነው የምትለው። አንገቱ ስር ታሸተዋለች፣ ጺሙን ትተሻሻለች። እሱን ነገር ማየት እንዴት እንደሚደብረኝ ከብቷቸዋል። አለሜ ናት ትንሿ ልጄ ና ሺ ኢዝ ኤቭሪቲንግ እና ውዝን ዋንደይ

ሲያስቋት ከቤት ሲወጣ እግሩ ስር ምናምን ጥምጥም ብላ ታለቅሳለች።